ረውዶች ረዶረዶ ረውዶች ረ በእናታችሁ ራሳችሁን ጠብቁ። ራሳችንን ጠብቅ። በእናታችሁ በእናታችሁ ላለሁኝ እደ በፈጠራቸው አምላክ ብያለሁኝ እንደ የወጣንበትን አላማ እንወቅ። ምንም የፈለገ ነገር ቢሆን የፈለገ ቢሆን ጥሎ መውጣት አለ እንጂ እንደዚህ የሰው ነው ስም ማጥፋቱ በጣም ነው የሚከብደው። የእውነት የእውነት ነው ብለው አሁን ስንቶቻችን ነን። በበረሃ የመጣ ብዙ ሰው አለ። በህጋዊ የመጣ ደግሞ ብዙ ሰው አለ። በህጋዊ መጥቶ ደግሞ ወጥ ጠፍቶ የሚሰራ ብዙ ሰው አለ። ብዙ ብዙ ይሄን ይሄን የሚባል ነገር የሌለው። ስለዚህ እዚህ ላይ ደግሞ እንደገና መገዳደል ደግሞ ሀገራችን ጥለን ወተን መገዳደሉ እረ ጥሩ አይደለም። ብላችኋለሁ ቤተሰብ። ጥሩ አይደለም ሀይ ሀይ ሀይ ሰላም ሰላም እንዴናችሁ? እኔ ሰላም ነኝ ያለሁላችሁ ፈጣሪ መስገን። እናንተ እንዴናችሁ? ጤና ህይወት፣ ሁሉ ሰላም ባላችሁበት ሰላም ሁኑልኝ። እናንተም ሰላም እንደሆኑ እንደምትሆኑ ባለሙሉ ተስፋ ነኝ እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ውዶችም፣ ማሮችም፣ ኢትዮጵያውያን፣ ኤርትራውያን ሁሉም በተቻላችሁ መጠን አበረታቱኝ። ውዶችና ዛሬ የመጣሁበት አላማ ምን መሰላችሁ? ያው ሰሞኑን እያያችሁት ነው፣ ሳውዲ አረቢያ የተፈጠረውን ነገር ማለት ነው። ወንድማችን ያደረገው ነገር ማለት ነው። ያው እንግዲህ አረቡን ገሏ ላይ መግደሉ አግባብ አደለም። ያው እሱም መሞቱ አይቀርም፣ ያው የገደላይ ግድር ስለሆነ መሞቱ አይቀርም። ግን የሱ መሞት ብቻ አይደለም፣ ለብዙዎቹ ወንድሞቹ ለብዙዎቹ እህቶቹ ጠር ሁኖ ነው የሄደው ጠር ታውቃላችሁ፣ ጠር ሆኖ ነው የሄደው። ትቶ መወጣት ይቻላል እኮ ቤተሰብ፣ ወንድሞች፣ እህቶች ጥላችሁ እኮ ብትወጡስ ምን ችግር አለው? ያው እንግዲህ ሌላ ነገር አይደለም፣ ያኔ የሚያጋጭነ ነገር የአንድና አንድ ብር ነው። የመጣንበትም ለብር ለመለወጥ፣ ሰርቶ ለመለወጥ ለብር እስከ መጣን ድረስ አሁን የሚያጋጭነ ሌላ ነገር ምንም ነገር የለውም። ብር ነው አይደለም የሚያጋጭነ። አንድ ወር ደግሞ እዛችን ካልተቀበልክ፣ ካልተቀበላችሁ ሁለተኛውን ታላችሁ ሁለተኛውን ካልተቀበላችሁ ደግሞ ጭቅጭቅ የለውም። በጸባይ ትናገር አላችሁ ከተረዱ ጥሩ፣ ማይረዱ ነገር ከሆነ ደግሞ ጥሎ መውጣት አለቀ። ይህ ሰው ህይወትን ነፍስ ከማጥፋት ጥሎ መውጣት የሁለት ወር የሶስት ወር ደግሞ ምንም አይደለም። ሲኖር ነው ሁሉም ነገር የሚሰራው፣ ከሌለ የለም ነው። ስለዚህ እንደዚህ ማድረግ ይቻላ ላይ ግን ያው እኔ እንግዲህ የሚያየው ፈጣሪ ነው ያኛው ጥፋተኛ ይሆን ይህኛው ጥፋተኛ ይሆን የምናውቀው ነገር የለም። እየፈረርና አይደለም በሰው ነፍስ። ግን መሆን ያለበት ካልተመቸ ያው ብር ነው የሚያጣላው። ያ ብር ካልተሰጠች ጥሎ መውጣት። ተጥሎ ሲወጣ እኮ ሌላ ቦታ ብትሄዱ የተሻለ ነገር ይኖረዋል። ደግሞ ፈጣሪ ደግሞ የተሻለ ነገር አዘጋጅቷን የሚጠብቀው። ጥሎ መውጣት አለቀ። ያው ብትቀመጡ ህጋዊ ካልሆናችሁ ብትቀመጡ የተወሰነ ጊዜ ትቀመጣላችሁ? ሕይወት ከሚጠፋ እሱ ፈጣሪ ባለው ሰዓት ስራችሁ ትገባላችሁ። እና ጥሎ መውጣት እያለ በትዕግስት መገዳደልን ምን አመጣው አሁን? እሺ፣ እሱ ገደለው ሞት አንዴ እሱም መሞቱ አይቀርም። ያው ተያዘም አልተያዘም ያው እንደምንም ተብሎ መያዙ አይቀርም አሁን ቴክኖሎጂ የረቀቀ ሰዓት ነው፣ አይደለም ሳውዲ አረቢ ቀርቶ ሌላ ቦታም ቢሆን እንኳን ኢትዮጵያም ቢሆን እኳን መግደል ከፈለጉ ይዙታል። ስለዚህ ካሜራ እያለ እሱም የሚያመልጠው ነገር የለም ይያዛል። ደግሞም ተይዟል። ግን በእሱ ጦስ ስንት ወንድሞቻችን ህይወታቸው ይጠፋል፣ ስንት ወንድሞቻችን እስር ቤት ይገባሉ። አሁን ጊዜው በየትም ቦታ በየትም ቦታ አረብ ሀገር አረብ ሀገር የተባለች ቦታ በሙሉ አንፈልጋችሁም ኢትዮጵያውያን እየተባለ ነው። ሌላውን ዜጋ እኮ አይደለም፣ እኛን ነው መርጠው፣ እኛን ነው የሚያጠቁ። እኛም ደግሞ ክፋት በዛ የኛም ክፋት በዛ የኛ ክፋት ስለ በዛ ነው እነሱም ክፉ የሆኑት እንጂ ድሮ መቼ ክፉ ነበሩ? ድሮ እኮ እንዲያውም እንደ አበሻ የሚወዱት ሰው የለም። አበሻ በጣም ይሰራል፣ ሀቀኛ ነው፣ ይወዱታል። አሁን ደግሞ አበሻ ቢሰራም ደግሞ ተንኮለኛ ነው በስተንኮልኛ እስከሆነ ረስ ደሞእነሱ ደግሞ የትማየትማረ ሁላችንም ጠምዶ ይዘ አበሻ የሚባለውን ነገር ማለት ነው። እና ስለዚህ አበሻ የሚባለው ነገር ጠምዶ እስከያዙ ድረስ እኛ ደግሞ የመጣንበትን አላማ ሳንስት በጸባይ መስራት፣ ማይሆን ከሆነ ደግሞ መቀየር፣ ቴሌፎን በቴሌፎን ተደዋውሎ ስራ ፈላል መቀየር፣ አለቀ ለደላ ላይ መንገር ሌላ ምን አለው? አሁን እሺ እስኪ እንግዲህ በሱ ጦስ ስንት ወንድሞቻችን ናቸው የታሰሩት? ስንት ወንድሞቻችን ናቸው የሚሞቱት? በተለይ ሳውዲ አረቢያ ያላችሁ በበረሃው እያያችሁ ነው። ግመሉን አህያ አህያውን አልኩ ግመሉን፣ ፍየሉን፣ በጉን የሚጠብቁ ወንዱን ተዉትና፣ ሴቶቹ ሴቶቹ ማአት ናቸው ያሉ ማአት ማአት ያው እያያቸው ነው። እኔስ የምነግራቸው ነገርም የለም። ሁላችንም ያው እዚህ ቱብ ላይ እና እዚህ ቲክቶክ ላይ ነው ተጥደን የምናመሸው። እና ምን ውለው ስራ ከጨረስ ነው በኋላ ከሱ ነው ተጥደን ምን ውለው እንደ ወጥ። ስለዚህ ሁላችንም እያየነው ወንዶች ቀርተው ሴቶቹ እዚያ ጋር እየሰሩ ነው። ስለዚህ ለእነሱ ጦስ ሆነ እና ሴ ቁመን እናስብ፣ ቀጥ ብለን ትንሽ እናስብ፣ ወደ ኋላ እናስብ። የመጣንበትን ቦታ እንወቅ። አገራችን አይደለም ቤተሰብ ጥለን ሀገራችን ጥለን ሁሉም ነገር ልጅ ያለን ደግሞ ልጆቻችን ጥለን ባል ያለን ባሎቻችን ጥለን ሚስት ያለው ሚስቱን ጥሎ ልጆቹን ጥሎ ሁሉም ቤተሰቡን ጥሎ ነው የሚመጣው። የሚመጣው ምንድን ነው? ከሀገራችን ትንሽ ይሻላል የተወሰነ ሰ ጊዜ ሰርተን ተለውጠን ብራችን ይዘን ሄደን ሀገራችን እንሰራለን ብለን ሁላችንም የተሰደድ ነው። ስለዚህ እዚህ መሀል ላይ ደግሞ መገዳደልን ምን አመጣው? ከማን አረበል እንዴ? ለምን ጥለህ ብትወጣስ፣ ጥለህ ብትወጣስ፣ አንኩ የአንተ ነፍስ ብቻ አይደለም ችግሩ። አንተስ ያው አንዴ ስላደረግከው ነው፣ የራስ ጥፋት ነው። ምንም ቢሆን ብትበደልም ባትበደልም የራስ ጥፋት ነው። ግን ምንም ነገር የማያውቁ ዝም ብለው እየጠበቁ ያሉት ልጆቹ እንዴት ይሞቱ? ለእህቶችና ለወንድሞች እንደው ትንሽ አታስብም? ከኢትዮጵያ ያሉትን ተውና አብረው ስደት ያሉ። ምታያቸው የምታውቃቸው ብዙዎች አሉ። ወንድሞች፣ እህቶች እዚያ በረሀ ላይ አብረው የሚሰሩ እና ለእነሱ ጦስ ወንክ ጥሩ አይደለም። አሁን ደግሞ ያለፈው አልፏል። እሱ የአንድ ገሏል። የተያዙትም ተይዘዋል። እሱ ፈጣሪ ይርዳቸው። ሌላ ምንም አልልም። የሞቱትም ደግሞ ነፍስ ማር ነው። ሌላ የሚባለው ነገር ምንም የለም። ከዚህ ውጭ ግን ቤተሰቦቻቸው ደግሞ ያሳዝናሉ እነሱም ያሳዝናሉ። ሰርተን እንለውጠ ሰርተን እንለወጣለን ብለው በዚህ በአጭር ሲቀሩ በማያውቁት ነገር ባላ ጠፉት ጥፋት ባላ ጠፉት ጥፋት፣ ለምን እንደዚህ ይሆናል? እና ያለፈ አልፏል። ውዶች ቤተሰቦች ለወደፊቱ እንጠንቀቅ፣ እንጠንቀቅ፣ ሴትም ወንሽ ወንድ እንጠንቀቅ። እንደዚህ ጥፋት ከማጥፋት የሰውን ነፍስ ከመግደል ከመጨቃጨቅ፣ በጸባይ እንናገር። አይሆን ምሉ ከሆነ ደግሞ ቴሌፎን አለ አደዋውሉን መውጣት ወጥቶ ሌላ ስራ መፈለግ፣ የተሻለ ነገር እኮ ፈጣሪ ይሰጠናል። የሰው ነፍስ ከማጥፋት ምንም የመጣ ነገር አለ እዚህ ላይ ሳይመቸን ጌትን ከላፈስነ ሰው ሀገር እያለነ ከዚህ ላይ ደግሞ ሄደን እንኮ ወደ ላይ ወጠን ሄደን የትኛው ስራችን ነው የሚያጸድቀን? በጣም ነው የሚገርመው። በጣም በጣም ያሳዝናልም ያገርማልም። ስለዚህ ሌሎቹም ቢሆኑ ተጠንቀቁ። እዚህ እንደዚህ እንደዚህ አይነት ጥፋት ተጠንቀቁ። ሁሉም በየሃይማኖቱ ጾረት ያደርጉ። ሰይጣን እኮ ሌላ ምንም አይደለም እኮ የሚወሰው ሰው ሰይጣን ነው እንጂ እሱም ወዶ አይደለም። ሰይጣን ስለሚወሰው ሰው በዚያ ላይ በለው በለው ይለዋ ይለዋል እና ቤተሰብ ተጠንቀቁ። ራሳችሁን ጠብቁ። አፋችሁን ጠብቁ። የሰው ነብስ የዶሮ ነብስ አይደለም። የዶሮ ነብስ እንኳን ለማረድ ዶሮ ለማረድ እንኳን ይከብዳል። አይደለም የሰው ነብስ ለማጥፋት ቀርቶ እና ጥሩ አይደለም። ከዚህ ተማሩ። ያለፈ አለፈ፣ የሞተ ሞተ፣ የተያዘም ተያዘ። ምን ይደረግ ካለ ስራቸው ካለ ኃጢአታቸው ተያዙ ሞቱ። የተያዙት ይሻላል ምንም ቢሆን ወደ ሀገራቸው ነው የሚሄዱት። የሞቱትስ ምንም በማያውቁት ነገር ምንም ምንም እዚያ ጠብቀው እየዋሉ ግመልና ፍየል በማቁት ሞቱ፣ አለቀ። ከሞተ ሞቱ ነው እንግዲህ ምንም ማድረግ አይቻልም። ፈጣሪ ነፍሳቸውን በገነት ያኖረው። ሌላ ምንም ምለው ነገርም የለኝም እኔ። ስለዚህ ያለፈ አልፏ ላይ ለወደፊቱ እራሳችሁን ጠብቁ። ሁሎች፣ ወንዶችም ሴቶችም ቢሆን ደግሞ ቤት ውስጡ ናችሁ። ብዙ ነገር አትመላለሱ፣ ካሜራ አለ። እጃችሁን አሳርፉ እጃችሁን አሳርፋችሁ አፋችሁን አሳርፋችሁ ስራችሁን ስሩ። ካልሆነ መቀየር ነው ሌላ ምንም ነገር የለውም። ሽውዶች እና በጣም ነው የእውነት በጣም ነው የተሰማኝን በጣም በጣም በጣም የሰው ልጅ ይሰራለሁ ብሎ መጥቶ ስንት በረሃ ጥሶ አሁን በተለይ በሳውዲ አረቢያ የሚመጣው በማነ በየመን በኩል ስንት በረሃ ጥሰውን አሁን ወንዶቹ የሚገቡት ወንዶችን ተውና ሴቶቹ አሁን ሳውዲ አረቢያ ያለው ብዛት ያለው ህገ ወጥ ነው። ህጋዊ ሁኖ የገባ የለም። ስለዚህ ያን ሁሉ ሰቃይ ያን ሁሉ ፈተና አሳልፋችሁ እዚያ ውስጥ ገብታችሁ እንደገና ደግሞ ከዚያ እየጠበቁ ደግሞ መሞት ማለት ምን ማለት ነው? የእውነት ምን ማለት ነው? ቤተሰብስ እንዴት ነው የሚያምነው? እንዴት ነው የሚረዱት? እንዴት ነው የሚረዱት? እና በጣም ነው የሚከብደው ውዶች፣ ራሳችሁን ጠብቁ፣ ወደ ፈጣሪያችሁ ተመለሱ። ይሄ ነው መልእክቴ። ሁላችንም ከኔ ጀምሮ ከኔ ጀምሮ ሁላችንም ወደ ፈጣሪያችን እንመለስ፣ ራሳችንን እንጠብቅ። ክፉ ነገር ካለ ዘወር እንበል። ከፊታቸው ለትንሽ ደቂቃ እኮ ዘወር ካልነው እኮ ያልፋል እኮ የማልፍ ነገር እኮ የለም ያልፋል። ሞት ግን ይኸው ብዙ ጣጣ ይዞ ይመጣል እና ውዶች ይህን ለማስተላለፍ ነው የመጣሁት። ሰብስክራይብ፣ ሼር፣ ላይክ እያደርጋችሁ አበረታቱ ውዶች። ሰላም አሉ።